እና ጅዋ መጣች፣ ማሬዋ እና ምን መሰላችሁ፣ ጌታ ነው አንዳንዴ ጡት ማስያዣ ጥሩ አይደለም። ማታ ላይ ምነው? ምን ስለ ጡት ማስያዣ እያወራን ነበር? ማሻአላ፣ ወይ ነ አለሁልሽ፣ እንዴት ነሽ አለ የማጡት ወድቆ ነው። ሴት ልጅ በደረቷ መተኛት የለባትም። ማንኛ ነገር ሴት ልጅ በደረቷ ካለጡት ማስያዣ ከተኛች እግዚአብሔርን ሶስት ወር አትቆይም። አንዳንዶቹ ስልክ ሲያወሩ እንዲህ በደረታቸው ተኝተው ምናምን ጥሩ አይደለም። ይህን ነገር አልመክርም። ሴት ልጅ ፍጹም በደረቷ መተኛት የለባትም። ይህን ነበረ ይሟሟል። ምኑ አይባልም ነጁ ይህ እንዲናያሽ ብሮ ሀቢቢን ተውለ። እነማን ናቸው የተደረደሩት? ጅቦ የት ይሄ እዚህ ፊት ለፊት የቆሙት እነማን ናቸው? የቶቹ እዚህ ጋ የተደረደሩት እንደዚህ ያሉት ፎቶ ላይ ያሉት ማን ናቸው? እኔ ምን አውቃለሁ? የአብይ አህመድ ሚሊሻ ናቸው አሉ። ጄኔራል ነው ምናምን ኮኮብ አለ። ጄኔራል ላይተሽ ታውቂያለሽ? አውቃለሁ ምን አላቸው ጄኔራል? እንዴት ነው የምትለይው? እዚህ ጋር ላይክ 3 ነው 6 ኮኮብ ያላችሁ አይደሉም። አሀ፣ እነዚህ ምን የኤርትራ ሚልሻዎች ናቸው። ሚሊሻ ምንድን ነው? ሚሊሻ ማለት ነው ተራ ወታደር ማለት ነው። ዝም ብሎ ሰፈር ለሰፈር ዝም ብሎ እንትን የሚል ምንም እውቀትም ትምህርትም የላቸው። በሆነ አጋጣሚ የሆነች ሀገር እጃቸው ላይ ወደቀች፣ ምን እንደሚያደረጉ አጨነቃቸው። ምክንያቱም እነዚህ ቀበሌ ማስተዳደር ሁሉ አይችሉም። እግዚአብሔር ደነገጡ። አገር የምትባል ነገር አላችሁ ሲባል ህዝቡን ሁሉ እንትን ከለከሉት። ፓስፖርት፣ ኤርትራ ውስጥ እኮ ፓስፖርት የለም እኮ፣ ክልክል እኮ እና እንዴት ነው ወደ ውጭ ሀገር የሚሄዱት? ላይ ከአሁን ወደ ሌላ ሀገር ያለ ፓስፖርት ነው የሚሄዱት፣ በሱዳን አድርገው ኦኬ ወይ ደግሞ ኢትዮጵያ ይገባሉ። ኢትዮጵያ ከዛ ፓስፖርት ይቀበላሉ። ኤርትራ ውስጥ ፓስፖርት በጣም ከባድ ነው። ኢሳያስ አፈወርቂ እኮ እንዴት ነው ሳውዲያ የመጣኸው ታዲያ? ሀገራዊ ፓስፖርት ቤት ውስጥ ስታወራ ስማትና እኔ መጥቼ ከታች በጣም ወዳት እከታተላታለሁ። የጓደኛ ወዳታሉ ቢሆንም የጓደኛን ልክ እንደራዘም ይባል ነገር አለና እኔ ስገባ እንዴ ጽላው መጣ ደብረ ጽዮን ልጅ ምናምን አሉ። ደብረ ጺሁን ማን ነው ትላችኋለች። አቡኪ የሚባለው የኬንያ የውሃ ልማት ኃላፊ ነው አላላት። እግዚአብሔር እኛ ምረን እንከራከራለን። ጉራጌ መጫወች አድርጎናል። ሙድ ይዙብን ሰሜኑ በፖለቲካ ተወጥሮ ጉራጌ ያላግጥብናል። እንዲህ ነዩ የአታቂው እውነት አላውቀውም ወላሂ ትለዋለች፣ ሷም ከልቧ የኬንያ የውሃ ልማት ኃላፊ ነው ትግሬ እባብ አይደለም ዘንዶ ነው። ኢሳያስ አፈወርቄና ግብረአበሮች ዘንዶ ናቸው። ከዛ ፈጣሪ ምን ያመጣላቸዋል? ኢሳያስ የሚባል ሰውዬ ከዛ ኢሳያስ ለሰላሳ ዓመት ህዝቡን ሲያሳድድ ሲገድል የገዛ ህዝቡን የገዛ ህዝቡን ሙኝ አንዳንዴም ጥላቻ አለበት ይባላል። አንተ አጋሜ እያሉ ይሰዱት ነበር። እዚያ አጋሜ ይገዛናል፣ አጋሜ ምናምን ይላሉ። ውስጣቸው ያውቁታል። ሀደነን እናወቃለን፣ እየተዋወቅን ተባብለን ነው እንጂ ወላጅ ኢሳያስ አፈወርቂ አጋሜ እያሉ ስለሚሰርቡት ጭካኔ አለበት። ከዛ ኢሳያስ አፈወርቄ ምን ያደርጋል፣ ከጀበርቲዎች ጋርና ከምንድነው የሚባሉት ደግሞ ብንዓምሮች፣ ብሌኖች ነዚ ሱዳኖች አለባበሳቸው ሱዳኒ እድርስ ጀበና ዓረበኛ በቃ ሱዳኒ፣ ለነሱ አብረ ሁኖ አንድ ትግርኛ ተናጋሪ ኤርትራዊ ወደ ሱዳን ሊቢያ ለመሄድ ካሰበ፣ ለሓደ ቁላሊቱ ግብር ያስከፍሉታል። የሰው ልጅ ግብር የሚከፍለው በብር ነው። ኢሳያስ አፈወርቂ የጭካኔ ጭካኔ ለአደ ኩላሊታቸው ግብር አስጎብሯቸው ነው የሚያሳልፋቸው። ትሞልከት ይህ ታሪክ የተጻፈ እኮ ነው፣ እና ለ30 ዓመት ትግራዋይ ተማረ፣ ከኢትዮጵያ ጋር ሆኖ ሀገር አነጸ፣ ሀገር ገነባ። ኢትዮም ኢትዮም ኢትዮም እናቴን ኢትዮም አይተውም አያውቁ። በቃ በትግራይ ጦርነት እኮ አቮካዶ ቅባት በዳቦ አድርገው ሊቦሉ ሙዛ ይተው። ብዙ ታሪክ አለ ቪዲዮ አለ እናወጣለን። አሁን መቼም ጦር ልጀምር አይደል? መበሻሸቁ ልጀምር ወደ ጦርነት ልንገባ አይደል? ሰውን የሚንቁት ነገር ነማን እሱ ጣሊያን ያስለመዳቸው። ከዛ ትግራዋይ ተማሪ ተማረ አገር ለወጠ ከኦሮሞ ጋር ተቀናጀ ከአማራ ጋር ተቀናጀ። አማራ እንኳን አልቆበልም ትግሬ ብሎ እሱ ድዎ እንወጣበታለን እናወራበታለን። ሁ ሓደ ሓደ ቀስ እያል ነ ናዋራ ትንሽ ትንሽ ለቀቅ ለቀቅ እያረገኛል ዘሞኑ። ከዛ ምንቶ ፈጠረ መሰላችን። ከዛ ኤርትራውያን ሊማሮ ኣልቻሉም፣ ሊሰሩ ኣልቻሉም፣ ሊበሉ ኣልቻሉም። ምንቶ ፈጠረ፣ እዚ ጋር ግብግብ በቃ ሃገር ለቆ እሩጫ፣ ሃገር ለቆ ፍርጥጫ። ሃገር ከለቀቆ ባህላ ስደተኛ ካምፕ ካምፕስ ኢትዮጵያ ሰራችላቸው። ሙሉ ዜና ትልቅ የስደተኞች ካምፕ ሰርቶ እዛ አግዕዞ አግዕዞ ይህንኒ ትግራዋይ ለማኒ እዩ ለማኒ ይልም ነይሩ ነይሩ ድዩ ትግራዋይ ለማኒ ነይሩ ወይ? ይሄ ለማኝ ትግራዋይ ትልቅ ካምፓስ ሰርቶ ኤርትራዊ ስደተኞችን መቀበሉን ሳስብ ደግሞ እኔ እኔ ሓደ ነገር ጭንቅላቴ ላይ ዮም ወጣሊ ነገር አለ። ኤርትራ እና ምሓራይ አንድ ናቸው። በቃ ዘፈናቸው ደስ ይላል። ፊልማቸው ደስ ይላል። ኤርትራ ውስጥ ዞፈናቸው አንደኛ ነው። የኤርትራዎች መቀሌ ውስጥም ዞፈናቸው ይሰማል ደስ ይላል። በቃ ዞፈናቸው፣ ፊልማቸው፣ ቀልዳቸው ደስ ይላል። ወሬያቸው ደስ ይላል። ጨዋታቸው ልክ እንደ አማራ ስራቸው ግን ልክ እንደ አማራ ነው። በቃ ተግባራቸው አምሃራይ ቁንጣ ይወዳል። አምሃራይ ቁንጣ አረስታ አምሃራይ ቁንጣ ይወዳል። ኤርትራዊ ቢጫ ጀሪካን ይወዳል። ልዩነታቸው አምሃራ ፎጣ ፎጣ ፎጣ አይ አምሐራይ ፎጣ ፎታ እየው ፎጣ ጉልብብ ይሉ አምሐራይ የእኔ ጀግና ሓደናቸው በቃ። ኤርትራዊ አማራይ ሓደናቸው በቃ። ለሰው ሲያናነሱ ደግሞ እንደዚያ ናቸው በቃ። በወሬ ነው በቃ። ቅንድብ ቅንድብህን መልሳቸው ረጅም ነው በቃ። ኤርትራዊና አምሐራይ ሓደናቸው በቃ። አንድ በቃ፣ እናታቸው አንድ፣ አባታቸው አንድ፣ ሥራቸው አንድ፣ ትግላቸው አንድ። አሁን ደግሞ ከኤርትራ ጋር ሁነን ኢትዮጵያ እንወጋለን ይላሉ አንድ ግን አይሳካላቸው አይሳካላቸው ምክንያቱ ትግሬ ምን አረገ መሰላቸው ትግሬ ለኦሮሞ ሂዶ አገር መምራት ትችላለህ አንተ አገር መምራት ትችላለህ ከዛ ኦሮሞ ደነገጠ እንዴት ብሎ ነሆነ አገር የሚገዛዋለ በቃ ድንግጣል ሞኛ አተ ጁሎ አገር መግዛት ትችላለ፣ አገር መምራት ትችላለ። ህዝቦቹ ብዙ ናቸው፣ ቁጥር አለ። እንዴት ብዬ ደነገጠ ኦሮሞ። በቃ ሾክ ነው ሆነ። ሾክ ትችላለህ አለው። በቃ ትግሪ አሳመነው። በዚህ መቶ በዚህ መቶ በቃ አሳመነው፣ አመነ ትግሪ። ኦሮሞ አሳመነ በቃ። አገር ትገዛለህ አለው። ለ27 አመት አብረን እኔም ብቻ ተከተለኛለሁ ሁሉ ሰዳ ነው። በቃ ሁሉ ነገር መግዛት ይችላለሁ ወይ አለ። አዎ መግዛትን ብቻ አይደል ሞቀጥቀጥም ትችላለህ አለው። ትግሪ ሞቀጥቀጥ ትችላለህ ጠንክር አለው። ከዛልሽ ስልጣን ያዘ። ከዛ ቀድሞ መቀጥቀጥ ትግሪን ጀመረ። ተመልከት፣ የጅል ጅል እኮ ጅል እኮ ነው። ንማ ብቻ ያልቆጠቅጣችሁም ብሎ ፍርሃትም አለች ሙጥብኝ ለቆቋት ስልጣን ለስልጣኔ ከለቆቋት አሬን ያስበሉኛል የምትል ፍካሪ ጭንቅላታቸው ውስጥ አለ። ለሻዕቢያ አይኑን ጭፍን አርገው ሁለት እጁ ይዘው ወደ ትግራይ ጦርነት ርግርግ አረጉት። አምጥተው ጭፍ ለቀዛ ውስጥ አስጎቡት። ከገባ በኋላ ሙን ተፈጠረ? ሙን ተፈጠረ? ፖለቲካው ሙን ተፈጠረ

ጀነራላዊ ማዕረግ የሌላቸው ውቃቢ የገለላቸው የኤርትራ ወታደሮች ስብስብ አርጎ አብይ አሕመድ አምጥቶ እንደ ህፃን ልጅ አጫውቶ አጫውቶ አጫውቶ ያልሆነ ቦታ ርግሩግ አረጋቸው። አሁን ዝወር ብሎ ምን ይላቸዋል? ከእናንተ ጋር ጦርነት ጎጥማለሁ። ዐሰብ ሕጋዊ ናይ ኢትዮጵያ ምድሪ እዩ ብሎ ፍጥጥ ብሎ። አብይ ኮ ትግርኛ ይክእል እዩዋ። ግዴለም ናይ ናይ ይባሃል አለው ጽቡቅ ጽቡቅ ግን ናይ መለስ ሌጋሲ ወጣት ወዲኻ ይን ጋደ እንናቃቸዋለን እንሓድጋቸዋለን። ከዛ ይሄ ተንኮል ማን ያስበዋል? ኣርከበ እቁባይ ኣርከበ እቁባይ እና ጀኔራል ሳሞራ ምን ይላሉ? መጀመርያ ለዚህ ትግራይ ጦርነት ናይ ኤርትራ ጀኔራሎች ኣስጎባቸው ቀሳርግ እጃቸው ከገባ በደም ከጨቀዩ በኋላ ፍርቃቸውን በጦርነት

ተዉት። እሱ መጣ የሚና አንዳንድ የፖለቲካ ነብይ ነው እንዲህ ይላል። አንዳንድ በቃ የታወቀ እኮ ነው። እናላችሁ ወደ ዋና ሀሳብ የስገባ እነዚህ የኤርትራ ወታደሮች ተሞልከቱ። አሁን ፊልጶስ የኤርትራ ወታደር መሪ ነው ጀኔራል። ተሞልከቱ፣ ትከሻው ላይ ኮከብ የለው። ተራ ዱርያ አጭበርባሪ የኢትዮጵያ የዶላር ምንዛሬን

ጅ የኤርትራ ጥላቻ ለብሃል ጥላቻ መጥፎ ነው። ማሕበረሰብ የጠላ ሰው ትግራይ እንሆው የጠሉ ኢትዮጵያውያን አሁን አብይ አሕመድ እያንጠለጠለ። ማንጠልጠል ብቻ አይደለም ማብጠልጠልም አለበት። ውሻ እያረጋቸ ሰው የሚጠላ ማሕበረሰብ፣ ለማሕበረሰብ የሚጠላ ከሆነ መጨረሻ አያምርም። እ የኤርትራ ጥላት የለብኝም እኔ ጥላት የነዚህ ግብረ አበሮች እና የዚህ ረሳሕ ግብረ አበሮች እነዚህ ልማታዊ አስተሳሰብ የሌላቸው የህዝብ ኤርትራ ላይ መሽግሩ ነው። ለስንት ዓመት ሲጠበጠቡት የነበረውን ህዝብ እናቴን ነው እምልህ። ፊልጶስ እኮ ኡጋንዳ ላይ ነው፣ ብሩንዲ ላይ ህንጣ ሲያስገነባ። ተመልከቱ፣ ተመልከቱ። እነዚህ የኤርትራ መንግስቶች፣ እውነት ለሀገራቸው ያላቸው ጥላቻ ለምታውቁት፣ የሰው ሀገር ሄደው ነው የሚያለሙት ትላልቅ ህንጣዎች ትላልቅ ርስቴት ሪሊስቴቶች። አይ ምላስ፣ አይ እንግሊዘኛ፣ አይ እንግሊዘኛ። ይሄን እንግሊዘኛ ሳወራው እኮ ምላስ የዚግዛግ የሚመታው ነገር አንዴ አንዴ ግር እና ዲዝበት ይልኩ። አሁን ፊሊፖስ ሩዋንዲያ ውስጥ የሌለ ሪሊስቴቶች አሉት። ይሄ ሀገር ኤርትራን ዞር ብለታየው፣ ጎጆ ቤት ነው ቤተ መንግስታቸው። ኢሳያስ አፈወርቂ የውጭ መንግስት የተቀበለው ሱማሌን ነው። ሶማሌ አስቡ ሳዲ ተጣልተን አልተይ ሱቅሽን ዘግተሽ መጣሽ። ማሬዋ እና አልሲሲ በቀድም የት ይሄድላችኋል? የኤርትራ ቤተ መንግስት ውስጥ እናቴ ነው ብላችሁ ተያዋላ እንደገባ ነው አሉ። እንዲህ ያለት ውሃን የተወረረው ኢሳያስን ታቆጣላችሁ። ነጠላጫማ አጭር ሱሪ አጭር ገበሬ ነው እንጂ እንዲህ የአገር መሪ እኮ አይመስልም። ብዙ ሰው የአገር መሪ አይመስልም። አንድ ሀገር መሪ ቤተ መንግስቱ ቷል ቁንጫ ቅማል፣ አስቡት እስቲ፣ ምን ያክል ሀገራቸውን እንደሚጠሉ ምን ያክል ሀገራቸውን ያለው አንድ ሁለት ሶስት፣ ኢያጅ እና መጫ ያለ ታክሲ ሁለት ሶስት አራት ታያለ። ኋላ ላይ ጋሪ ነው በቃ በቅሎ ጋሪ። እንግዲህ ግን ባጃጅ ራሱ የለም ክልክል ነው። ዘጠኝ ሰማንያ ምርት የጣሊያን ምርት ቮልስቫገን ሬኖ የሚባሉ መኪናዎች አሉ። አሁንም ጭምር ሶስት ሶስት ማርሽ ነው ያላችሁ። ብራይ ነገር የለም። እሱን አስፈጭቱ በቃ ሶስት ንክር ስታደረገው ተፈርፍሮ ከእጅ ውሃ ነው የሚሆን። እንጀራ በሹካ የሚበላበት እኮ ኤርትራ እኮ። የኤርትራ እኔም አቃቸው እኔም አቃቸው። እዚህ ሳውዲ አረቢያ አብረውኝ የሚኖሩ እናቴን ወደ ሀገራቸው ሲሄዱ ሶስት ስሃን ድጃጅ ሩዝ በሻንጣ አድርገው ወደ ኤርትራ ሲሄዱ አየ ስሃን አለ። ተመልከቱ። አሁን አውሮፕላኑ ብልሽት አጋጥሞት ወደ ኢትዮጵያ ትራንዚት ማድረግ ይሄ አገርን ማሳፈር። ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ሲሄዱ ሸኮሌታ ነው፣ እንደገና ደግሞ መስገጃ ነው፣ የዘምዘም ውሃ ነው፣ እንደገና ደግሞ አላለን

ያለው ኦሮሞ እዚህ ኢትዮጵያ አየር ላይንስ ነው የሚሰራው።